ሰላም ሰላም፣ እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን ከረማችሁ? እንዴት ናችሁ? ዛሬ ደግሞ በአዲስ ነገር መጥቻለሁ። መጽሐፈ ምሳሌ የዳውት ልጅ የሰሎም መጽሐፍ አነባለሁ ማለት ነው። እግዚአብሔር ቅደም። ላይክ ሰብስክራይብ ያደርጋችሁ ቤተሰብ ያልሆናችሁ፣ ቤተሰብ የሆናችሁ ደግሞ ኮሚቴ አዳምጣችሁ ኮሚቴ እያስቀመጣችሁ በጽሙናት ጌታችንን ጠይቃለሁ። በስመአብ ወልድ ወመንፈስ ቅዱስ አሃድ አምላክ አሚን። መጽሐፈ ምሳሌ ምዕራፍ አንድ የእስራኤል ነገሴ የዳዎት ልጅ ሰሎሞን ምሳሌዎች ጥበብና ትግሳጽን ለማወቅ የጥበብን ቃል ለማወቅ የቃልን መልስ ለመቀበል በእውነትም ጽድቅንን ለማወቅ ፍርድንም ለማቃናት ብልሃትን ለየዋህንም ይሰጥ ዘንድ ለሕፃናትና ለወጣቶችን አእምሮንም እውቀትን ጠብብ እነዚህን በመስማትም ጠብባን ይጨምራል። አስተዋይ ግን ምክርን ገንዘቡ ያደርጋል። ምሳሌና የተሸሸገውን ነገርን የጥበብን ቃል እንቅልሾችንን ያውቃል እንቅንቅልቾችንን ያውቃል። ምክር ለወጣቶች የጥበብ መጀመሪያ እግዚአብሔር መፍራት ነው። እውቀትን ለሚያደርጋትን ሁሉ መልካም ናት። እግዚአብሔርን መፍራትን የእውቀት መጀመሪያ ነው። ሰነፎች ግን ጥበብንና ተግሣጽን ይንቃሉ። ልጅ ሆይ የአባት ምክር ስማ፣ የእናትን ትእዛዝን ችላ አትበል። ለራስም የክብር ዘውድንም ለአንገትም የወርቅ ድርን ታገኛለህና። ልጅ ሆይ ዝንጎዎች ሰዎችን አያሱትህ እሽም አትበላቸው ከእኛ ጋራ ደምን በማፍሰስን አንድ ሆንን ጻድቅ ሰውን በምድርን እንቅበርን ብሎ በማለድህ በህይወትን ሳለ እንደ ስኦልን እንዋጠው መታሰቢያውን ከምድር እናጣው ብዙ ሃብቱም እንሰብስብን ከምን

እግርህን ፈቀቅን አድርግ እግሮቻቸውን ወደ ክፋትን ይሮጣልና ደም ለሚፈስስን ይፈጥናልና ነ ወጥመድን ለወፎችን በከንቱ የሚያጠምዱ አይደለሙና መግደልንም የለም። የለመዱ እነርሱን ክፋትንም የራሳቸውን ይሰበስባሉ። የኃጢአተኛዎች ሰዎችን አወዳድቃቸውን ክፋ ነው። ይህ መንገድ ኃጢአትንም የሚፈጽሙ ሁሉ ነው። ቅምያ ነፍሳቸውን ታጠፋለች። የጥበብ ጥሪ ጥበብ በጎደና ትመሰገናለች።

ተተም ትወዳላችሁ። ሰነፎችን ስድብን የሚወዱ ናቸው። ሰነፎች የሆኑ እውቀትን ጣሉ። ለሚ ዘልፋቾን የተመቹ ናቸው። እነሆ የቃልን መንፈስን እናገራቸዋለሁ፣ ቃልንም አስተምራቸዋለሁ። በጠራሁ ጊዜ አልሰማችሁም፣ እና እጄን ዘረጋሁ ማንም አላስተዋለምን። ነገርም አበዛሁ አበዛሁ አልመለሰችሁልኝም። ምክሬን ሁሉ ናቃችሁ፣ ዘለፋዬንም አልተ መለከታችሁም ስለዚህ እኔ በጥፋታችሁም እስቃለሁም ጥፋትንም በመ ባቸው ጊዜ ደስ ይለኛል። ጭንቀትን ድንገትን በመጣባቸው ጊዜ እንደዚህም ጥፋታችሁም እንደ አውሎ ንፋስን በመጣባቸው ጊዜ ችግርና ምርኮ በደረሰባቸው ጊዜ እኔ ከዚያን አለሁ። ግን በጠራችሁን ጊዜ እኔ አልሰማችሁም። ክፋዎች ይሽኛል። ነገር ግን አያ ገ እውቀትን ጠልተዋልና እግዚአብሔርን እግዚአብሔር መፍራትን አልመረጡምና ምክርን ይመለከቱ ዘንድን አልፈቀዱምና ዘለፋውያንም ሁሉ ንቀዋልና ስለዚህም፣ የሰራቸውን ፍሬ ይበላሉ፣ በራሳቸውም ኃጢአትን ይጠግባሉ። አላወቆችንም አለመመለሳቸውን ትገድላቸዋለች ሰነፎችን መርመራቸው ትገድለዋለች። የሚሰማኝ ግን በተስፋ ይኖራል፣ ከክፉም ሁሉ ያለ ድንጋጤን ያርፋል። ይላል ቃሉ። ስለ ቃል የቃሉ እግዚአብሔር ስሙ የተመሰገነ ክፍክፍ ያለ የሆነ አሜን። ይቆየን ኩራ ተኸታተል እንተዘናለይ ዘጥ ሆነ ስለ ዝኾነ ተኻታተ ተከታተላችሁኝ፣ እጅግ በጣም አመሰግናሉ። ሁለተኛ ክፋል ዘ እስከምመጣ ማለት ነው። እግዚአብሔር አምላክ ዝፈቀደልኝ ሰዓት ሁለተኛ ክፋል ዘ ይመጣሉ። እግዚአብሔር እግዚአብሔር ከናንተ ጋራ ይሁን፣ ኩላችን ጋራ ይሁን። እግዚአብሔር አምላክ ይፍቀደልኝ። በጥሞና ስለተከታተላችሁኝ አመሰግናለሁ ሼር ላይክ ሰብስክራይብ እያደረጋችሁ አባላታችን እያልኩ ነው ስለ ቃል በቃል እግዚአብሔር ስሙ የተመሰገነ ክትከለኝ ስብሐት ለእግዚአብሔር ለወላዲተ ድንግል ለመስቀሉ ክቡር ይቆየን አሜን